ምዕራፍ ሠላሳ አንድ ደብተራ ኦሪትን የሰሩ ባስሌኤልና ኤልያብ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ እይ፣ ከይሁዳ ነገድ የሚሆን የሆር የልጅ ልጅ የውሪ ልጅ ባስሌኤልን በስሙ ጠርቸዋለሁ በሥራ ሁሉ ያስተውል ዘንድ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የአናጺዎች አለቃ ይሆን ዘንድ ወርቅንና ብርን ናስንም ቢጫና ሰማያዊ እጥፍ ሆኖ የተፈተለ ነጭና ቀይ ሐርን ይሠራ ዘንድ በሥራውም ሁሉ የሚደረገውን የድንጋይ ማለዘብን ከእንጨትም የሚጠረበውን ይሰራ ዘንድ ፣ እኔም እነሆ ከዳን ነገድ የሚሆን የአይሳሚክን ልጅ ኤልያብን ሰጠው። ያዘዝሁህን ሁሉ ያደርግ ዘንድ በልባቸው ጥበበኞች ለሆኑ ሁሉ እውቀትን ሰጠው። የምስክሩን ድንጋይ የቃል ኪዳኑንም ታቦት በእርሱም ላይ ያለውን የስርየት መክደኛውንም የድንኳኑንም ዕቃ ሁሉ የዕጣን መሠዊያውንም፣ ገበታውንም፣ ዕቃውንም ከዕቃው ሁሉ የነጻውን መቅረዝ ለሚቃጠል መሥዋዕት የሚሆነውን መሠዊያ ዕቃውን ሁሉ የመታጠቢያውን ሰንና መቀመጫውን በክህነት እኔን የሚያገለግሉበት የካህኑን የአሮንን ልብሰ ተክህኖና የልጆቹን ልብስ የሚቀቡትን የቅባቱንም ዘይት ለመቅደሱ የሚያጥኑትን ዕጣን እንዳዘዝኩ ሁሉ ያድርግ። የሰንበት ሕግ። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳቸው እግዚአብሔር እንደ ሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና፣ ሰንበቴን ፈጽሞ ጠብቁ። ለእናንተ በእግዚአብሔር የተቀደሰች ናትና፣ ሰንበቴን ጠብቁ። የሚያረቅሳትም ሰው ሁሉ ፈጽሞ ይገደል። ሥራንም በእርሷ የሠራ ሰው ሁሉ፣ ያቺ ነፍስ ከሕዝቧ መካከል ተለይታ ትጥፋ። ስድስት ቀን ሥራህን ሥራ። ሰባተኛዋ ቀን ግን ለእግዚአብሔር የተቀደሰች የረፍት ሰንበት ናት። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን ረፍት ያደርጉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይንና ምድርን በስድስት ቀን ስለ ፈጠረ በሰባተኛው ቀንም ሥራውን ፈጽሞ ስላረፈ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። እግዚአብሔርም ከእርሱ ጋር በሲና ተራራ የተናገረውን በፈጸመ ጊዜ ሁለቱን የምስክር ጽላት በእግዚአብሔር ጣት የተጻፈባቸውን የድንጋይ ጽላት ለሙሴ ሰጠው።